ከሰው ቤት እንጀራ መረቆ የአባት ቤት ይሻላል ዘንጋዳ ደረቆ የሚለው አባባል ዛሬ ትዝ አለኝ። እና ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ቤት ሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር እናንተ ለእናንተ ተመኝቻለሁ። እንግዲህ ዛሬ ከአራት ዓመት የሰው ቤት ቆይታ በኋላ የራሴ ቤት ልበላችሁ በቃ ልበላችሁ ቃይን ጭኜ ወደ ራሴ ቤት ገባሁ፣ አልሐምዱሊላ። በነገራችን ላይ ይሄ ቤት በሁለት ወር ውስጥ ነው ተሰርቶ ያለቀውና እኔ የሰራሁት ልኖርበት ለመኖሪያ አልነበረ፣ ልሸጠው ነበር የሰራሁት ግን ደግሞ አከራዮቼ በጣም ክፉ ሰዎች ሲሆኑ ሀሳብ ቀየርኩ ማለት ነው። የሰው ልጅ ካመነ እንደ ውጭ ላይም ሸራ ወጥሮ መኖር ይችላል በሚለው ልቤን አደፋፍሬው ዛሬ እዚህ ቤት ገባሁኝ እላችኋለሁኝ። በነገራችን ላይ አንድ ነገር ልንገራችሁ። እንደው ባለትዳር ሆናችሁ ልጅ ኖሯችሁ በቤት ኪራይ እንኖራለን ብላችሁ የራሳችሁ እንደው አስር ካሬም እንኳን ቢሆን ሳትይዙ ወደ ሀገር እንዳትገቡ አደራ። በከኔ በጣም ብዙ ትምህርት እንድትማሩ እፈልጋለሁ። በቤት ክራይ ልጅ ማሳደግ በጣም ከባድ ነው። በጣም ጓደኞቼ፣ እኔ አየሁት። አራት ዓመት አልሐምዱሊላህ እየሰራው ስለነበረ እየከፈልኳቸው ነው ክራይ። በክራይ አልተሸነፍኩም፣ ግን ነጻነት ምንም የላችሁም። በቃ ምንም እንደው በር ኑሯችሁም በወርቅ አልጋ ብትተኙ እንኳን ተከራይ እስከሆናችሁ ድረስ በቃ ተከራይ ናችሁ። አከራዊያ ከእናንተ እንኳን የማትሻል አመዳም ብትሆን ራሱ በቃ አከራይ ናት። ገባችሁ? ጓደኞቼ፣ እንደው ለጠላታችሁ እንኳን እኔ ለጠላቴ እንኳን የቤት ከራይ አልመኝም። ልጆች በቃ ልጆቹ ላይ አይኗን መንቋለል ነው ልጆቹ ላይ ማፍጠት ነው። ሲጫወቱ፣ በግቢ ሲጫወቱ ሲስቁ፣ ደሟ ነው የሚንተከተከው ና የራሷ እኮ ልጆች አሏት። የራሳቸው ልጆች ኑሯቸው ግን አይናቸው የሚያርፈው በእናንተ ልጆች ላይ ነው። በቃ ይሄ አባዜ ይሄ ትልቅ በሽታ አለባቸው አንዳንድ አከራዮች። ና የራሷ ልጆች አሏት፣ ግን ደግሞ ነቢላል ሲጫወቱ አይኗ ወደ እኔ ልጆች ነው። እኔ እንግዲህ ያው ጥንቃቄ የለኝም ብዙ ጊዜ ና እንደው እንደው ልጆች አንድ ነገር ብታደረግብኝስ በሚለው በጣም ፈራኋት እና ልሸጠው የነበረው ቤት ወደ መኖሪያ ቀይሬ ሀሳቤን ቀያይሬ በሁለት ወር ውስጥ እቃዬን ጫንኩኝ እላችኋለሁ። ያው በነገራችን ላይ መጀመሪያ እያሰራ ነው የነበረው ቤት አይደለም፣ ይሄ ልሸጠው የነበረ ቤት ነው፣ ድንገት የገባውበት። ምክንያቱም በቀ ራሴን አሳመንኩኝ፣ የሰው ቤት ከሚሆነው ለምን የራሴ ቤት ሸራ አይሆንም ብዬ ረመዳን በቤቴ ዘና ብዬ መጾም እንዳለብኝ አሰብኩኝና ልጆችን ይዤ ወደ አዲስ ቤት እቃዬን አነጉልኩላቸዋለሁ። በነገራችን ላይ ቤቱ ገና ነው፣ አላለቀለትም። በጣም ብዙ ነገር ይቀረዋል። ግን ደግሞ ሳልጨርሰው ረመዳን ደረሰብኝ። በቃ እቃ ጭኜ መጣው ማለት ነው። እቃ ማመላለስ በጣም ከባድ ነው፣ ከቤት ቤት መቀየር እንደ ሁሌ የዘላለም አለማቸውን። ተከራይታችሁ የምትኖሩ ሰዎች አላህ ጽናቱን ይስጣችሁ። ጓደኞቼ፣ ግን አሁንም ደግሜ ደጋግሜ ያደራምላችሁ ነገር ቢኖር የራሳችሁ በቃ ትንሽ ይለምን እልም ያለች ገጠራ ትሆንም፣ በቃ ማንም ቦታ ይሁን ማንም ቦታ ይቻለም፣ ዱንያ እስከሆነች ድረስ ግዴታ ቤት ያስፈልጋችኋል። በቃ የትም ቦታ ግዴታ ከተማ መሆን የለበትም፣ ግዴታ አፓርታማ መሆን ጂፕላስ መሆን የለበትም፣ የብሎኬት ቤት መሆን የለበትም። እና ብቻ የትም ቦታ ትሁን፣ የትም ቦታ ከቤት ኪራይ የራሳችሁ ቤት ስለሚሻል ቤት ሳትገዙ እንዳትመጡ እስፔሻሊ አረብ ሀገር የምትኖሩ እህቶቼ። በቃ ልጅ ወልዳችሁ ትዳር ይዛችሁ በቤት ክራይ እንኖራለን ብላ ብላችሁ ያሰባችሁ ሰዎች ከዛሬ ጀምራችሁ ሀሳባችሁ መቀየር አለባችሁ እላችኋለሁኝ። ይሄ ነገም ዛሬም ከነገ ወዲያም ሁሌም የዘወትር መልእክቴ ነው ለእህቶቼ ማለት ነውና፣ በመጨረሻም ቤቱ አጸዳዳንና ረመዳን ደርሶ ነበር። አራትና አምስት ቀን ነው የቀረ የነበረው። ቤቱን አጸዳዳን፣ ቶሎ ቶሎ እቃውን ወለሉን ፈራረሽን። በነገራችን ላይ ይሄ ቤት ተሰርቶ እስኪያልቅ ድረስ ወንድሜ ከጎን ነበረ። በዚህ አጋጣሚ በጣም ነው የምወድህ፣ እኔ ውድ ወንድም አመሰግናለሁ። ይሄ ከኔጋዋ የምታዩት ያው በሁሉም ነገር ከጎን ያለ ና አንዳንዴ አልሐምዱሊላ ብቻ ከዛ ገና ከመግባታችን ልጆቼ ቤቱን ሰፋቸውና መቦረቅ ጀምሮ ለአራት አመት በጠባብ ቤት ነው የተፈኑት። እንግዲህ እንደዚህ አነጣጥፈን ጨረስን። በነገራችን ላይ ትንሽዬ እንኳን የሸራ ቤት እንኳን ብትሆን ቤት መስራት በጣም ከባድ ነው። ጓደኞቼ ያው እንደነገርኳችሁ ቅድም እንደነገርኳችሁ እኔ መጀመሪያ ያሰራ ነው ቤት አይደለም እሱ ለጊዜው ታግዷል፣ ቆሟል። ይሄኛው ልሸጠው የነበረው ለሽያጭ ያሰራው ቤት ነው። እኔ በድንገት ሀሳቤን ቀይሬ ሴትዮዋ በጣም ስታስቸግረኝ ሀሳቤን ቀይሬ የገባውበትና ትንሽ አካባቢውም ብዙ ሰው የለውም፣ ገጠራማ አካባቢ ነው ግን ደግሞ አልሐምዱሊላ በቃ የራስ ቤት ምንም ነገር ይሁን ምንም ነገር የራስ ቤት ይሻላል በሚለው ጨራርሼ ገባው እላችኋለሁ። ብዙ ያላለቀለት ነገር አለ። ቤቱ ብዙ ነገር ይቀረዋል። ኮርኒስ የለውም። ውጭ ላይ ብዙ በቃ በጣም ብዙ ነገር ይቀረዋል። እኔ አጥሩን ብቻ ፎከስ ያደረኩት አጥሩ ላይ አጥሩ ላይ እና መኝታው ክላስ ሳሎኑ ላይ ብቻ ነው ፎከስ አድርጌ የገባውት ማለት ነውና፣ በቃ አሁን ላይ እንዴት እንደምወፍር ልነግራችሁ አልችልም። በፊት በነገራችን ላይ እኔ ለሁለት ዓመት ያክል ከአከራይ ጋር ሰላም ነበረን። ለሁለት ዓመት ሳልወልድ ቢያንስ ወልጄ ማሄር ቢላል መጫወት እስኪጀምር ድረስ መቦረቅ እስኪጀምር ድረስ ከሷ ጋር ሰላም ነበረን። ከዛ በኋላ ግን ልጆቼ ካደጉ በኋላ ከአንድም ሁለት ብዬ በሁለት ስጀምር ግን በቃ ተንቀለቀለች እላችኋለሁ። አበደች። ትንሽዬም ቡና ስጠጣም ቤቴ ከገባች አንድ አዲስ ሲኒካየች በቃ የሆነ ስራ ደም ስራ ሁሉ ነው የሚወጠረው። ወዲያው ያስታውቅባታል እና የቅናት በጣም መጥፎ የቅናት መንፈስ ነበረባት። ሰውዬው ጥሩ ነበረ። ከዛ በኋላ ግን እያለች እያለች ቀየረችው። ከዛ የሽንኩርት ሽታ ሲሸታት ምግብ ስሰራ መብራት መመለስ ጀመረች፣ ቆጣሪ መመለስ ጀመረች። ውሃ ስቀዳ የውሃው ቆጣሪ መዝጋት ጀመረች እና በሚገርማችሁ ነገር ወላሂ የውሃ ቆጣሪ ስትዘጋ የቀረጽኳት ቪዲዮ አለ። እንደው ብለቅላችሁ አታምኑም ሁላ ማለት ነው። በዩቲዩብ ላይ ብለቅላችሁ፣ እኔ ውሃ እየቀዳው ነው ከስራ መጥቼ ማለት ነው። ከዛ ልክ ውሃ ስቀዳ ድምፁን ሰምታ ቆጣሪውን መለስ አደርገቸው። እኔ ደግሞ በቀዳላ ነበረ ቀረጽኳትኝ ማለት ነው። ለመረጃ ያንን ቪዲዮ ይዤ ወጣው ከእሷ ቤት እና አልሃምዱሊላህ አንድ ቀን ደግሞ አክራይ ሆኜ እንደምንገናኝ ባለሙሉ ተስፋ ነኝ። እንደዚህ ቤታችን ፈራረሽንና ያው እንግዲህ አረቢያን መጅልስ እስከምናስገባ ድረስ ጊዜያዊ ጊዜ ማሳለፊያ ትልብታላችሁ። ይህ ፍራሽ በጣም ትንሽ ብር ነው የሚገዛው፣ ሰባት መቶ ብር ነው፣ ስምንት መቶ ብር ነው የሚገዛው። በእርግጥ ምቾት አለው፣ ግን ደግሞ የራሳችሁ ቤት ያላችሁ ሰዎች እንደምንም ብላችሁ አረቢያን መጅልስ ግድ ነው። ጊዜ ማሳለፊያ እንደዚህ ፈራረሽን እላችኋለሁ። ያው መጪም ረመዳን ስለሆነ ወንድሜም እንደዚህ አረፈ። በጣም ደክማል። በነገራችን ላይ በጣም ደክምክም ብሎታል። ከኔ ጋራ ሲንከራተት ነበር በዚህ ቤት ጉዳይ። እሱም እንዲህ ምንድን ነው በቃ ከሷ አትውጪም፣ ምንዲህ አትለቂለትም፣ እንዲህ እያለ አልሐምዱሊላ ከልጆቼ ጋር እዚህ ቤት ገባሁኝ እላችኋለሁ። ያው ስለ ቤቱ ምናምን አስተያየት አልፈልግ አስተያየት አልፈልግም ግን ከዛች ሙሲዋ ሴትዮ ስለተገላገልኩ ብቻ መብሩክ እንድትሉኝ እፈልጋለሁኝ ማለት ነው። አልሐምዱሊላ ብቻ እንግዲህ ውድ ጓደኞቼ ከዚህ በኋላ የዕለት ዕለት ብሎጌን እሰራላችኋለሁ ላይክ እያረጋችሁ